ሀብታሞች ለገንዘብ አይሰሩም። አባዬ፣ እንዴት ሀብታም መሆን እንደሚቻል ልትነገር ትችላለህ? አባቴ ያነቦ የነበረውን የምሽት ጋዜጣ አስቀመጠው። ልጄ፣ ለምንድን ነው ሀብታም ለመሆን የፈለገው? ዛሬ የጂሚ እናት አዲሱን ጄሚሲ መኪናቸውን እየነዳች መጣችና ለሳምንቱ መጨረሻ ቀናት ባህሩ ዳር ወዳለው ቤታቸው ሄዱ። ጄሚ ሶስት ጓደኞቹን አብረዋቸው እንዲሄዱ ሲጋብዝ፣ እኔና ማይክን ግን እንሄዳ አላለንም። እኛ ያልተጋበዝነው ድሃ በመሆናችን እንደሆነ ነግረውናል። እንደዚህ ያሏችሁ አባቴ በጥርጣሬ ጠየቅኝ። አሁን እንደዚህ ያሉን ብዬ በተከፋ ድምፅ መለስኩለት። አባቴ በጸጥታ ራሱን ነቀነቀና መነጽሩን ከሰርኑ በላይ ከፍ አድርጎ ጋዜጣውን ማንበቡን ቀጠለ። እኔ ግን መልሱን እየጠበቁ ነበር። ይህ የሆነው በ1956 ዓ.ም ሲሆን እኔ የዚያን ጊዜ የዘጠኝ ዓመት ልጅ ነበርኩ። ያለመታደል ሆኖ ሀብታሞች ልጆቻቸውን በሚያስተምሩበት የሕዝብ ትምህርት ቤት ነበር የመማረው። ከተማችን የስኳር ማምረቻ ስለነበረች የስኳር ማምረቻዎቹ ስራ አስኪያጆችና በከተማችን ውስጥ የሚገኙ ሌሎች እንደ ሐኪሞች፣ የንግድ ድርጅቶች ባለቤቶችና የባንክ ሰራተኞች ያሉ ሀብታሞች ከአንደኛ እስከ ስድስተኛ ክፍል ድረስ ልጆቻቸውን በዚህ ትምህርት ቤት ውስጥ ያስተምራሉ። ከስድስተኛ ክፍል በኋላ ግን ልጆቻቸውን በአብዛኛው በግል ትምህርት ቤቶች ውስጥ ያስተምራሉ። ወደዚህ ትምህርት ቤት የገባሁት ቤተሰቦች ከመንገዱ የወዲያኛው ማዶ በመኖራቸው የተነሳ ነው። ከመንገዱ የወዲህኛው ማዶ ቢኖሩ ኑሮ እንደኔ አይነት ቤተሰቦች ያሏቸው ልጆች በሚማሩበት ሌላ ትምህርት ቤት ውስጥ በተማርኩ ነበር። ከስድስተኛ ክፍል በኋላ እነዚህ ልጆችና እኔ ወደ ሕዝብ መለስተኛና ሁለተኛ ደረጃ ትምህርት ቤት እንገባለን። ለእነሱም ሆነ ለእኔ የሚሆን የግል ትምህርት ቤት የለም። አባቴ በመጨረሻ ጋዜጣውን አስቀመጠ። ስለ ጉዳዩ ሲያስብ እንደቆየ በእርግጠኝነት መናገር ይችል ነበር። እንግዲህ ልጄ በማለት በእርጋታ መናገር ጀመረ። ሀብታም ለመሆን ከፈለግህ ገንዘብ ማፍራትን ማወቅ አለብህ። ገንዘብ የማፈራው እንዴት ነው ብዬ ጠየኩት። እንግዲህ ጭንቅላትን ተጠቀምበታ ልጄ አለኝ፣ ፈገግ ብሎ ይመስለኛል። ልነግርህ የምችለው ይህንን ብቻ ነው። ወይም እኔም መልሱን ስለማላውቀው ግራ አታጋበኝ ማለቱ ነበር። ሽርክና ተመሰረተ። ሀብታም ለመሆን የተደረገው የመጀመሪያ ጥረት። በቀጣዩ ቀን ጠዋት ለልብ ጓደኛ ለማይክ አባቴ ያለኝን ነገርኩት። እስከማስታውሰው ድረስ በትምህርት ቤታችን ውስጥ የድሃ ልጆች የነበርነው እኔና ማይክ ብቻ ነበር። ማይክም እንደኔ ወደዚህ ትምህርት ቤት የገባው በአንድ መጥፎ አጋጣሚ ነበር። አንድ የሆነ ሰው ለወረዳው ትምህርት ቢሮ አቤቱታ ስላቀረበ ነው ከሀብታሞቹ ልጆች ጋራ በአንድ ትምህርት ቤት ለመማር ግድ የሆነብን። በእርግጥ ድሃ አልነበርንም። ነገር ግን ሌሎቹ ልጆች አዲስ የቤዝቦል ጓንት፣ አዲስ ብስክሌት፣ ብዙ አዳዲስ ነገሮች ስላሏቸው ድሃ የሆነ መስሎ ይሰማናል። አባትና እናቶቻችን እንደ ምግብ፣ መጠለያ፣ ልብስ ያሉ መሰረታዊ ነገሮችን ቢያሟሉልንም ከዚያ የበለጠ ነገር ግን አያደርጉልንም። አባቴ አንድ ነገር ለማግኘት ከፈለክ፣ የፈለከውን ነገር ለማግኘት ስትል ስራ ስራ ይለኛል ማለትን ያዘወትር ነበር። ብዙ የምንፈልጋቸው ነገሮች ነበሩ። ይሁንና ለዘጠኝ ዓመት ልጆች የሚሆን ብዙ ስራ አይገኝም። ታዲያ ገንዘብ ለማግኘት ምን እናድርግ? ማይክ ጠየቀኝ። እኔ እንጃ አልኩት። አንተ ግን የኔ ሽርክ ለመሆን ትፈልጋለህ? ስል ጠየቅኩት። ተስማማንና በዚያን ቀን ማለትም ቅዳሜ ጠዋት ማይክ የመጀመሪያው የንግድ ሸርኬ ሆነ። እስከ ረፋዱ ድረስ ያለውን ጊዜ በሙሉ እንዴት ገንዘብ ማፍራት እንደምንችል የተለያዩ ሀሳቦችን ስናወጣና ስናወርድ ቆየን። አልፎ አልፎም በነ ጂሚ የባህር ዳርቻ ቤት ውስጥ እየተዝናኑ ጥሩ ጊዜ እያሳለፉ ስለነበሩ እድለኞች ልጆች እናወራ ነበር። ሀሳቡ ትንሽ ቢያበሳጨንም ገንዘብ የምናፈራበትን መንገድ ለማሰብ ስላነቃቀን መናደዳችን መልካም ነው። በመጨረሻም ከሰዓት በኋላ አንድ አስደናቂ ሀሳብ ተከሰተልን። ማይክ ነበር ካነበበው አንድ የሳይንስ መጽሐፍ በመነሳት ሀሳቡን ያመጣው። በጣም ተደስተን ተጨባበጥን። ሽርክናችን አሁን የመጀመሪያውን ስራ ፈጠረልን። በቀጣዮቹ በርካታ ሳምንታት ማይክናኔ በመኖሪያ አካባቢያችን በሚገኙት ጎረቤቶቻችን ቤት እየሄድን በራቸውን በመቆርቆር የጥርስ ሳሙና ብልቅያቶቻቸውን እንዲያስቀምጡልን ጠየቅናቸው። አብዛኛዎቹ ጎልማሶች ግራ በመጋባት እያዩን በፈገግታ እንደሚተባበሩን ገለጹልን። አንዳንዶቹ ብልቅያቶቹን ለምን እንደምንፈልጋቸው ሲጠይቁን ምክንያቱን ልንነግራቸው አንችልም ልንሰራበት ያሰብነውን ስራ በሚስጥር መያዝ አለብን በማለት መለስንላቸው። ሳምንታት በሄዱ ቁጥር እናቴ መጨነቅ ያዘች። ጥሬ እቃዎቻችንን ለማከማቻ ከልብስ ማጠቢያ ማሽኑ አጠገብ ያለውን አንድ ቦታ መረጥን። በአንድ ወቅት የለስላሳና የጭማቂ መያዣ ቆርቆሮዎች ይከማቹበት በነበረ አንድ ቡና አይነት ካርቶን ውስጥ ላይ ያጠራቀምናቸው ያገለገሉ የጥርስ ሳሙና ብልቂያቶች መጠናቸው ከእለት ወደ ዕለት እየጨመረ መጣ። በመጨረሻ እናቴ የእርጎ ዝንብ ሁና አስቸገረች። የጎሬቶቿን የቆሸሹና የተጨረማመቱ ያገለገሉ የጥርስ ሳሙና ብልቅያቶች ማየት ታከታት። እናንተ ልጆች ምን ልታደርጉ ነው ብላ ጠየቀች። ደግሞም ከዚህ በኋላ በድጋሚ የሰራችሁትን ምስጢር መሆን ለመስማት አልፈልግም። በእነዚህ ቆሻሻ ብልቅያቶች የሆነ ነገር ካላደረጋችሁ አውጥቼ ጥላችኋለሁ። ማይክናኔ በቅርቡ በቂ መጠን ያላቸው ብልቂያቶቻችን ስለምናገኝ ያሰብነውን ነገር ማምረት እንደምንጀምር በመግለጽ ትንሽ እንድታገሰን በጣም ተማጸን ናት። ጥቂቶቹ ጎረቤቶቻችን የጥርስ ሳሙናቸውን ተጠቅመው ከጨረሱ በኋላ ተጨማሪ ብልቂያቶችን ለማግኘት ስለምንችል ከዚያ ድረስ እየጠበቅን መሆኑን ነገር ናት እና የአንድ ሳምንት ጊዜ ሰጠች። የማምረቱን ስራ የምንጀምርበት ቀን ሲቃረብ ጫና በዛብን። የገዛ እናቴ እንደ ጥሬ ዕቃ ማከማቻ መጋዘን እየተጠቀምንበት ከነበረው የዕቃ ቤት እንደምታባረረን ማስጠንቀቂያ ስለሰጠችን የመጀመሪያው የሽርክና ስራ አደጋ ላይ ወደቀ። ለጎረቤቶቻችን በየቤታቸው እየዞርን ፈጠን ብለው የጥርስ ሳሙናቸውን እንዲጠቀሙ መንገድ መንገሩ የማይክ ስራ ሆነ ነበር። የጥርስ ሐኪሞቻቸው ዘወትር የጥርስ ሳሙና መጠቀም ቢችሉ ፍላጎቱ መሆኑንም በዚህ አስታውሷቸዋል። እኔ የምርት ማምረቱን ሂደት ዝግጅት ማቀላጠፍ ጀመርኩ። አንድ ቀን አባቴ ከጓደኙ ጋር ሆኖ በመኪና ሲመጣ ከቤታችን ፊት ለፊት ባለው የመኪና ማቆሚያ ላይ አምራች ኃይላቱ በሙሉ ፍጥነት ስራቸውን ሲያቀላጥፉ አየ። በየቦታው ነጭ ዱቄት ተበትኗል። በአንድ ጠረጴዛ ላይ ከትምህርት ቤታችን ያመጣናቸው ትናንሽ የወተት ካርቶኖች ተደርድረዋል። የቤተሰባችን የጥርስ ምድጃ ቀያይ የከሰል ድንጋዮች ከስሩ እየነደደበት ፍም መስሏል። አባቴ መኪናውን ከማቆሚያው ባሻገር ጥግ ላይ አቁሞ የማምረቻ ቁሳቁሶች መንገድ ስለዘጉበት በጥንቃቄ እየተራመደ ወደኛ መጣ። እሱና ጓደኛው ወደኛ ሲቀርቡ የከሰል ድንጋዮች ላይ የተጣደውን የጥርስ ሳሙና ብልቂያቶች እየቀለጡበት ያለውን ከብረት የተሰራ ማሰሮውን አዩት። በዚያን ዘመን የጥርስ ሳሙና ብልቂያቶች የሚሰሩት ከእርሳስ ብረት እንጂ ከፕላስቲክ አልነበረም። በመሆኑም አንድ ጊዜ ቀለማቸው ነዶ ሲለቅ ብልቂያቶቹ በትንሹ የብረት ማሰሮ ውስጥ ይገቡና ፈሳሽ እስኪሆኑ ድረስ ይቀልጣሉ። በእናቴ የትኩስ ማሰሮ መያዣዎች በመጠቀም የእርሳስ ብረቱን ከወተት ካርቶኖቹ በላይ ባለው ትንሽ ቀዳዳ በኩል እናፈሰዋለን። የወተት ካርቶኖቹ በቅርጽ ማውጫ ጀሶ ተሞልተዋል። ዙሪያውን በየቦታው የተበተነው ነጭ ነጭ ዱቄት በውሃ ከመለወሱ በፊት የተንጠባጠበው የጀሶ ዱቄት ነው። ከመጣደፌ የተነሳ የጀሶውን ከረጢት መሬት ስለጣልኩት አካባቢው ኃይለኛ ደቃቅ በረዶ የዘነበበት መስሏል። የወተት ካርቶኖቹ የጀሶዎችን ቅርጽ ማጫወቻዎች ሸፍነው ይዘዋቸዋል። አባቴና ጓደኛው የቀለጠውን እርሳስ ብረት ከአራት ማዕዘን ጀሶ በላይ ባለው ቀዳዳ ውስጥ ስናንቆረቆረው በጥንቃቄ ተመለከቱ። ተጠንቀቁ ልጆች፣ አለ አባቴ ቀዳ ብዬ ሳላየው ራሴን ነቀነቅኩ። በመጨረሻ የቀለጠውን ብረት አንቆርቁረን ስንጨርስ የብረት ማሰሮውን አስቀመጥኩትና አባቴን እያየውት ፈገግ አልኩ። ለመሆኑ ለምንድን ነው የምታደርጉት? ብሎ ጠየቀ አባቴ። ጥንቃቄ የተሞላበት ፈገግታ እያሳየ ለእኔ ነገር ከኝን ነገር እያደረግን ነው፣ ሀብታም መሆናችን ጊዜ ተቃርቧል አልኩት። አዎን አለ ማይክል፣ ጥርሶቹን አግጥጦ በመሳቅ ራሱን እየነቀነቀ ሸሪኮች ነን እነዚያ የጀሶ ቅርጽ ማውጫዎችስ ምንድናቸው ምንድን ናቸው? አባቴ ጠየቀ። ተመለከተ ተመልከት አልኩት፣ ይሄ በጥሩ ሁኔታ ወጥቷል። በትንሽ መዶሻ አራት ማዕዘኑን ቅርጽ ማውጫ ለሁለት እኩል የሚከፍለውን ማሸያ መታሁት። በጥንቃቄ የቅርጽ ማውጫውን የላይኛውን አጋማሽ ከፍ ሳደርገው ከእርሳስ ብረት የተሰራች ስሙኒ ወደቀች። እረ ፈጣሪ አላባቴ ከእርሳስ ብረት ስሙኒዎችን እየቀረጻችሁ ነው እንዴ? ትክክል አለማይክ ልክ እንዳልከን እያደረግን ነው፣ ገንዘብ እያፈራን ነው። የአባቴ ጓደኛ ፊቱን አዙሮ በሳቅ ፈረሰ። አባቴም ፈገግ አለና ራሱን አወዛወዘ። ከፊት ለፊቱ ያሉት ሀብት ሁለት ሕፃናት ፊታቸው በነጭ የጀሶ ዱቄት ተሸፍኑ፣ አፋቸው እስከ ጆሮቻቸው ድረስ ተለጥጠው ፈገግታ እያሳዩት ነበር። አጠገባቸው እሳትና አንድ ካርቶን እያገለገሉ የጥርስ ሳሙና ቅልቂያቶች አሉ። ሁሉንም ነገር አስቀምጠን ከቤታችን ፊት ለፊት ባለው የመግቢያው ደረጃ ላይ አብረነው እንድንቀመጥ ጠራ። ከፊቱ ላይ የነበረው ፈገግታ ሳይለየው በእርጋታ አስመስሎ በመስራት ስለማጭበርበር አብራራልን። ህልማችን ከንቱ ቀረ። የሰራነው ስራ ህገ ወጥ ነው ማለት ነው? ማይክ በሚርበተበትበት ድምፅ ጠየቀው። እባክህንተዋቸው አለው የአባቴ ጓደኛ፣ የተፈጥሮ ተሰጧቸውን እያጎለመሱት ይሆናል። አባቴ በንዴት አፍጥጦ ተመለከተው። አሁን ህገወጥ ስራ ነው የሰራሁት የሰራችሁት? አለና አባቴ። አሁንም ረጋ ብሎ፣ ነገር ግን በእውነቱ ታላቅ የፈጠራ ችሎታችሁን እና የመጠቅ አስተሳሰባችሁን አሳይታችኋል። በዚህ ቀጥሉ። እውነቴን ነው የምለው፣ በጣም ኮርቼባችኋለሁ። በየቦታው የተዝረከረከውን ነገር ከማንሳታችን እና አካባቢውን ከማጽዳታችን በፊት እኔና ማይክ በተፈጠረው ሁኔታ ቅሬታ ተሰምቶን ለሀያ ደቂቃዎች ያህል በጸጥታ ተቀመጥ። የፈሰሰውን የጀሶ ዱቄት እየረገጠን ሳለ ማይክን አየሁትና ጄሚና ጓደኞቹ የተሳሳቱ አይመስለኝም። በእርግጥም እኛ ድሆች ነን አልኩት። ይህንን ስናገር አባቴ ከቤት እየመጣ እየወጣ ስለነበር ሰምቶኛል። ልጆች፣ አለን። ልጆች፣ በዚህ ተስፋ ቆርጣችሁ ካቆማችሁ ብቻ ነው ድሃ የምትሆኑት። ዋናው ነገር አንድ የሆነ ነገር መስራታችሁ ነው። ብዙ ሰዎች ተቀምጠው በማውራት ብቻ ሀብታም ለመሆን ያልማሉ። እናንተ ግን ቢያንስ የሆነ ነገር አድርጋችኋል። በሁለታችሁም በጣም ነው የኮራሁባችሁ። ደግሜ የምነግራችሁ በዚህ እንድትቀጥሉ ነው። በፍጹም ተስፋ ትቁረጡ። ማይክና እኔ በጸጥታ ባለንበት ቆመን ቀረን። አባት አባቴ የተናገራቸው ቃላቶች ጥሩ ቢሆኑ ምን እንደምናደርግና ምን እንደምናደርግ ገና አላወቅንም ነበር። አባዬ፣ ታዲያ አንተ እንዴት ሀብታም አልሆንክም? ብዬ ጠየቁት። ምክንያቱም አስተማሪ ለመሆን ነው የመረጥኩት። አስተማሪዎች ሀብታም ስለመሆን አያስቡም። በቃ ማስተማር ብቻ ነው የምንፈልገው ልረዳችሁ ብችል ኑሮ ደስተኛ ሆን ነበር። ነገር ግን እኔም ራሴ እንዴት ገንዘብ ማፍራት እንደሚቻል አላውቅም። ማይክ እና እኔ ፊታችንን አዙረን ጽዳታችንን ቀጠል። ስሜታችሁ ይገባኛል አለን አባቴ። እንዴት ሀብታም ለመሆን እንደሚቻል ማወቅ ከፈለጋችሁ እኔን አትጠይቁት። ማይክ አባትን ስለዚህ ጉዳይ አነጋግረው። የኔን አባት ብሎ ጠየቀው። ማይክ ፊቱን አጨማሉ። አዎ ያንተን አባት አለና፣ ፈገግ ብሎ በድጋሚ ነገረው። የአባትህና የኔ የባንክ ቤት ሂሳብ አማካሪ አንድ ሰው ነው። ይህ የባንክ ባለሙያ ስለ አንተ አባት ተናግሮ አይጠግብም። የአንተ አባት ገንዘብ በማፍራት በኩል ተወዳዳሪ የማይገኝለት ብሩህ አእምሮ ያለው ሰው መሆኑን ብዙ ጊዜ አጫውቶኛል። የኔ አባት አለ ማይክ። ማይክ የሰማውን ማመን አቅጦት እንደገና ጠየቀ። ታዲያ ለምንድን ነው ትምህርት ቤት ያሉት የሀብታም ልጆች ወላጆች የሚነዱት አይነት ምርጥ መኪናና ትልቅ ቤት የሌለን? ምርጥ መኪና መንዳትና ትልቅ ቤት ውስጥ መኖር ብቻውን ሀብታም መሆኑንና ገንዘብ ስለማፍራት ማወቅን አያመለክትም ብሎ መለሰለት። አባቴ የጅሚ አባት የሚሰራው በስኳር ማምረቻው ውስጥ ነው። እሱ ከኔ ብዙም የተሻለ አይደለም። እሱ በአንድ ኩባንያ ውስጥ ተቀጥሮ ሲሰራ፣ እኔ ደግሞ የመንግስት ሰራተኛ ነኝ። እሱ የሚነዳውን ምርጥ መኪና የሚገዛለት የቀጠረው ኩባንያ ነው። የስኳር ማምረቻ ኩባንያውን የገንዘብ ችግሮች ገጥሞታል። ስለዚህ የጅሚ አባት በቅርቡ ምንም ነገር አይኖረውም ይሆናል። ማይክ ያንተ አባት ግን የተለየ ሰው ነው። አንድ ትልቅ ኢምፓየር ግዛት ወይም ግዛት እየገነባ ይገኛል ይገኛል በጥቂት ዓመታት ውስጥ በጣም ሀብታም ይሆናል ብዬ እገምታለሁ። ይህንን ስንሰማ ማይክና እኔ እንደገና ፈነደቅ። በአዲስ ብሩህ ተስፋ ያበቃለት የመጀመሪያው ስራችን ያስከተለውን ቆሻሻ ማጽዳት ጀመር። የጽዳቱን ተግባር እያከናወን እያለ መቼና እንዴት ከማይክ አባት ጋር ተገናኝተን እንደምንነጋገር እቅድ አወጣን። ችግሩ የማይክ አባት ለረጅም ሰዓታት በስራ የተወጠረ ባተሌ ሰው በመሆኑ የተነሳ አብዛኛውን ጊዜ እስከሌሊት ወደ ቤት የማይገባ መሆኑ ነው። የማይክ አባት የእቃ ማከማቻ መጋዘኖች፣ አንድ የግንባታ ስራ ኩባንያ፣ የተሰላሰሉ መደብሮችና ሶስት ምግብ ቤቶች ነበሩት። እስከ ሌሊት ድረስ ወደ ቤቱ ሳይገባ የሚቆየው የምግብ ቤቶቹን ስራ ሲቆጣጠር ነው። ማይክ የጽዳቱን ስራ ስንጨርስ ወደ ቤቱ የሚወስደውን አውቶቡስ ያዘ። ማታ ላይ ቤቱ ሲገባ ከአባቱ ጋር በመነጋገር እንዴት ሀብታም መሆን እንደሚቻል ሊያስተምረን መቻሉን ይጠይቀዋል ማይክ አባቱን ካነጋገረ በኋላ ምንም ቢመሽበት እንደሚደውል ቃል ገባልኝ ስልኩ ማታ ሁለት ሰዓት ተኩል ላይ ጮኸ እሺ አልኩት በሚቀጥለው ቅዳሜ እንገናኝ ስልኩን አስቀመጥኩት የማይክ አባት ከልጁና ከኔ ጋራ ለመገናኘት ተስማምቷል ቅዳሜ ጠዋት በአንድ ሰዓት ተኩል ድቦች ወደሚኖሩበት የከተማ ክፍል የሚወስደውን አውቶቡስ ያስኩኝ